በሊቢያ የሚገኙ ኢትዮጵያውያን እጅጉን አሳዛኝና አሰቃቂ ሁኔታ። ፍትህ፣ ፍትህ፣ ፍትህ፣ ፍትህ እንጠይቃለን። በሊቢያ ለሚሰቃዩ ወገኖቻችን ድምፅ እንሆን። እፎይ የእስር ማዘዣ ወጥቶበታል። የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። ከእለት ወደ ዕለት እጅጉን አሳዛኝ እየሆነ የመጣው ራስን የማጥፋት ጉዳይ ሰላም የተወደዳችሁ የጊዜ ሚዲያ ቤተሰቦቻችን፣ እንደምናላችሁ በያላችሁበት የዓለም ዳርቻ ሁሉ ብዙ ሰላም ሊሆንላችሁ እንመኛለን። ዛሬም በአዳዲስ ቪዲዮ፣ በአዳዲስ ጉዳዮች እና እንዲሁም ደግሞ በአባቶቻችን ለነፍሳችን እረፍትን በሚሰጡን ትምህርቶች ዳግም ተገናኝተናል። ከኛ ጋር አብራችሁን እስከ መጨረሻ ድረስ ብትቆዩ በብዙ የምታተርፉበት፣ በብዙ ደስ የምትሰኙበት፣ ና አዳዲስ ነገር የምታገኙበት ቆይታ ይሆናል ብለን እናስባለን። እንዲሁም ደግሞ ይህን ቪዲዮ ሁላችሁም ስትጀምሩ ላይክ በማድረግ በርካቶች ጋር እንዲዳረሱልን ሀሳባችሁንም በምትመለከቷቸው ቪዲዮዎች ሁሉ እንድታስቀምጡልንም በአክብሮት እንጋብዛችኋለን። ወደ ቪዲዮቻችን እንገባለን። አብራችሁን ቆዩ። በቀዳሚነት የምንመለከተው ጉዳያችን ወይም ደግሞ ቪዲዮችን የሚሆነው እንደሚታወቀው እንግዲህ የአብይ ጾም አራተኛ ሳምንት ላይ እንገኛለን። እሱንም ወደ ማጠናቀቁ እየደረስን ነው፣ እየተሸጋገርን ነው ወደ አምስተኛውና ወደ እኩለ ጾም። አምስተኛው ሳምንት እኩለ ጾም ደግሞ ደብረ ዘይት ይሰኛል። ታዲያ ደብረ ዘይት ሲነሳ ሁልጊዜ ከደብረ ዘይት ጋር ተያይዘው የሚነሱ ገዳማት፣ ቅዱሳን የሆኑ ስፍራዎች አሉ። ደብረ ዘይትን ለማክበር ሲታሰብ ከሚታሰቡ ቅዱስ እና ብዙ ምስጢር ብዙ ታምራት የሚደረግበትን አንድ ምስጢራዊ ጥንታዊ ገዳምን ላሳያችሁ ወደድኩኝ። እስኪ እሱን ቪዲዮ እንመልከት። ምሁር ኢየሱስ ይህ ቀደምት ከሚባሉ የኢትዮጵያ ገዳማት አንዱ ነው። የቀደመ ታሪኩ ከ804 ዓመተ ምህረት ይጀምራል። በየዓመቱ የኦርቶዶክሳውያን እኩለ ጾም በዓለ ደብረ ዘይት በልዩ ድምቀት እዚህ ይከበራል። ወደ ምሁር ኢየሱስ ገዳም ብዙ ሰዎች ከተለያየ ቦታ የሚመጡበት ታሪካዊ ቀን የደብረ ዘይት በዓል። አቤት የዚያን ጊዜ ክርስቶስ ሲመጣ እንግዲህ ደብረዘይት ሲታሰቡን ጊዜ ወደ አይምሯችን የሚመጣው ገዳም እንግዲህ ሙር ኢየሱስ ነው። እጅግን ጥንታዊ ነው። በርካታ ሚስጥራት በርካታ ታምራትም የሚከናወኑበት ገዳም ነው። በዚህ ስፍራ ላይ በርካታ ኦርቶዶክሳውያን ተሰብስበው እኩለ ጾምን ደብረዘይትን ያከብራሉ ማለት ነው። በእርግጥ ደብረዘይትን ሁሉም በየደብራት ሁሉም በያለበት አካባቢ በደማቅ ሁኔታ ያከብረዋል። የታላቁ የዓብይ ጾም እኩለ ጾም እንደመሆኑ መጠን በዚያውም የደብረ ዘይት ሚስጥር የሚመሰጠርበት በብዙ ትምህርትም የምናገኝበት እንደ መሆኑ መጠን እንግዲህ በጣም በልዩ ሁኔታ ኦርቶዶክሳውያን እንጠብቋለን እናከብረዋለን ይህንንም ምክንያት በማድረግ እንግዲህ ወደዚህ ገዳምን በርካታ ኦርቶዶክሳውያን ይጓዛሉ ማለት ነው እስኪ ወደዚያ ገዳም የሄዳችሁ ያንን ቅዱስ የሆነ ስፍራን የተመለከታችሁ የተወደዳችሁ ቤተሰቦቻችን ስለዚያ ገዳም ጥቂት ነገር በሉን የሀሳብ መስጫ ሳጥኑ ላይ ሀሳባችሁንና የናንተን ሄዳችሁ ያገኛችሁትን በረከት እንደዚሁ እንድታስቀምጡልን እንጋብዛችኋለን። እንቀጥላለን። መምህራችን ዲያቆን ያረጋል አበጋዝ እውነተኛው የቤተ ክርስቲያናችን ምሳሌ ወይም ደግሞ ቤተ ክርስቲያንን የሚወክላት ማን ነው የሚለውን ጥያቄ የሚመልስልንን ትምህርትም እንደዚህ ያስተምረውናል። ከክርስቶስ ውጭ ቤተክርስቲያን የሚወክል ማንም የለም። ከክርስቶስ ውጭ ቤተ ክርስቲያን ቀጥሎ ባትወከልም ግን ቤተ ክርስቲያን ጉባኤዊ ስለሆነች በጉባኤ ሀሳቧ ይገለጻል። ከዛ ውጭ ያሉ ግለሰቦች ከጳጳስ እስከ ምእመን ድረስ ቤተ ክርስቲያንን እስከወከሉ ማለትም የቤተ ክርስቲያንን አስተምሮ እስከገለጹ ድረስ ሰየው አበጁ ይባላል። ከቤተ ክርስቲያን የወጣ ሐሳብ ከገለጹ የግላቸው ነው። ቤተ ክርስቲያንን አይወክሏትም፣ ቤተ ክርስቲያንም አላካቻቸውም። ስለዚህ ቤተ ክርስቲያን እንደው ማንም ግለሰብ በሚለው ይሄ ከፓትርያርክ ጀምሮ ነው። ከፓትርያርክ ጀምሮ ማንም ቢሆን ቤተ ክርስቲያንን አይወክልም። የሚወክለው ጉባኤዊ በሆነ ሁኔታ ምን ማለት ነው? ለምሳሌ በቅዱስ ሲኖዶስ በምልዓተ ጉባኤ ማለት ነው። በቋሚ ሲኖዶስ ሊሆን ይችላል። እንደ ጉዳዩ ታይቶ የተወሰነን ሐሳብ ያንን ቅዱስ ፓትርያርኩ ሊያስረዱ ይችላሉ። የሲኖዶስ ጸሐፊ ሊያስረዱ ይችላሉ። ሌላም ጳጳስ ሊያስረዳ ይችላል። ሌላም የተወከለ አካል ሊያስረዳ ይችላል። ያ እንደ ቤተክርስቲያን አቋም ሊወሰድ ይችላል። ያም ቢሆን እንደ ቤተክርስቲያን አቋም የሚወሰደው መቼ ነው? ከቤተክርስቲያን አስተምሮ ያልተቃረነ ሲሆን ብቻ ነው። አለዛ ፓትርያርኩ ስላሉት ብቻ የቤተክርስቲያን አቋም አይሆንም። ቅዱስ ሲኖዶስ ስላለው ብቻ የቤተክርስቲያን አቋም አይሆንም። በቤተክርስቲያናችን የማይሳሳት የለም። እንደው ይሄን ነገር ክርስቲያን በደንብ ማወቅ ያስፈልጋል። በቤተክርስቲያን የማይሳሳተው እግዚአብሔር ብቻ ነው። ከዛ ደግሞ ያለፉ ቅዱሳን ተጋሏቸውን ጨርሰዋል። እነሱም በዘመናቸው ሳሉ ያለሟቸዋሉ፣ ያጠፏቸዋሉ፣ ሰዎች ናቸዋ። እኛ ማንም ቅዱስ አልተሳሳተ አይሳሳተም አንልም። በእውነቱ ቅዱሳንን የምንወዳቸው የምናከብራቸው አንዳችም ስህተት ስላልፈጸሙ አይደለም፣ ግን ንስሐ ገብተው ስለተመለሱ ስለተጸጸቱ እግዚአብሔርም ስለተቀበላቸው ምናልባት ይሄ ትምህርት አሁን ላይ ብዙዎቻችን አንድን መምህር ስናይ ወይም ደግሞ አንድን ዘማሪ አንድን የቤተ ክርስቲያን አገልጋይ ስንመለከት ቤተ ክርስቲያን ያ ሰው የሚመስለን እንግዲህ፣ ይሄ ትምህርት ይሄ የመምህራችን መልእክት በእጅጉን ብዙ የሚያቀና ብዙ ነገር የሚመልስልን ነው ብዬም አስባለሁ። ምክንያቱም ሰው ነው ያው ይወድቃል። ሲወድቅ ግን ቤተ ክርስቲያን እንደወደቀች ወይም ደግሞ ቤተክርስቲያን እንደተሳሳተች አድርገን እንዳንቆጥርም እንግዲህ ጥሩ የሆነ ትምህርት ነው። ቤተክርስቲያን የምትወከለው ቤተክርስቲያንን የሚወክላት ክርስቶስ ብቻም እንደሆነ መገንዘብ ይገባናል። ምመንን ወይም ደግሞ መምህራኖችን፣ ዘማሪዎችን ቤተክርስቲያን ውስጥ የሚመላለሱ አገልጋዮችን ሳይሆን መመልከት ያለብን ራሱን ክርስቶስን በቤተክርስቲያን ውስጥ መመልከት እንዳለብንም እንደዚሁ የሚያመላክት ትምህርት ነው። ለመምህራችን ቃልቱን ያሰማለን። ጥሩ የሆነ ትምህርት ነው። እንቀጥላለን። ውድ ቤተሰቦቻችን እንግዲህ እንደሚታወቀው በሊቢያ ኢትዮጵያውያን በጣም በስጋት ውስጥ እንደሚገኙ በጣም በበርካታ የማህበራዊ ሚዲያዎች ላይ እየተነገረ ይገኛል። እኛም ወደ እናንተ ይህንን መረጃ ልናደርስና ሁላችንም ይህንን ተመልክተን የራሳችንን ድጋፍ ወይም ደግሞ የራሳችንን አበርክቶ እንድናደርግም በዚሁ መልእክታችን ለማስተላለፍ አንድ ቪዲዮ ከዚህ መረጃ ጋር የሚያዝ ወደ እናንተ ልናደርስ ወደናል። ይህ ምንድነው? እንግዲህ በሊቢያ የሚገኙ ኢትዮጵያውያን እጅጉን አሰቃቂ ሁኔታ ውስጥ እንደሚገኙ እጅጉን አሳዛኝና አስፈሪ ሁኔታ ውስጥም እንደሚገኙ የሚያሳይ መረጃ ነው። ከዚህ በፊት እንግዲህ ኢትዮጵያውያን እንዲሁም ደግሞ በተለያዩ ዓለም ላይ የሚገኙ ሰዎች በተለይም ደግሞ የግብጽ ኦርቶዶክስ አማኞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ሰማዕት እንደሆኑ በዚያ በሊቢያ ላይ የምናስታውሰው የቅርብ ዓመታት ትውስታችን እንደሆነ ይታወቃል እና ያ ነገር እንዳይደገም አሁን ላይ ድረሱልን ሲሉ እንግዲህ መልእክታቸውንም ልከውልናል። እስኪ ቪዲዮ እንመልከት። ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ነው ያለነው እና የሁለት ሺህ ሰባት ታሪክ አለመደገሙን ምንም የምናውቀው ነገር የለም። ሁለት ሺህ ሰባት ላይ ያውላ ህዝብ አልክሷል እና ድጋሚም እኛም የሆን ነገር ሆነን ያ ነገር እንዳይከሰት፣ ፍትህ በሊቢያ በረሃ ለሚሰቃዩ ኢትዮጵያውያን ወገኖቻችን በሙሉ ይሁን። እናንተ በመላው ዓለም ላይ የምትገኙ ኢትዮጵያውያን ሆይ፣ እነዚህ ወገኖቻችን በሊቢያ እየተሰቃዩ ይገኛሉ። ይሄንን ድምፅ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ይህ የምትሰሙት ድምፅ የወገኖቻችን የኢትዮጵያውያን በሊቢያ በብዙ ስቃይና መከራ ውስጥ ይገኛሉ። ስለሆነ በአውሮፓ፣ በአሜሪካ፣ በተለያየ ዓለም የምትኖሩ ሰዎች እናንተ ይሄንን ማድረግ የምችሉበት አቅም አላችሁና እባካችሁ በብዙ ስቃይና መከራ ውስጥ ያሉትን እነዚህ የሊቢያ ወገኖቻችን፣ ወንድሞቻችን፣ እህቶቻችንን ድምጽ እንድትሆናቸው በታላቅ አክብሮት እጠይቃችኋለሁ። እናንተ በሊቢያ በረሃ በስቃይ ያላችሁ ወገኖቻችን ተጣሪ ከእናንተ ጋር ይሁን። አሁንም ፍትህ፣ ፍትህ፣ ፍትህ፣ ፍትህ እንጠይቃለን። በሊቢያ ለሚሰቃዩ ወገኖቻችን ድምፅ እንሆን። በዓለም ላይ ስንኖር የዓለም የራሱን የቻለ ብዙ ፈተና አለ። ወደ ህይወታችን የሚመጡ ብዙ የህይወት ውጣ ውረዶች እንዳሉ ይታወቃሉ። ይህንን ውጣ ውረድ ግን ማለፍ ወይም ደግሞ ከፊት ለፊት እንደ ዳገት ሆኖ ሲታየን ተስፋ በመቁረጥ ሰይጣን እንግዲህ ተስፋ አስቆርጡን ወይም ደግሞ በሚያስቆርጥ አንዳንድ ሁኔታዎች ራሳችንን ወደ ማጥፋት ደረጃ ወደ መድረስ እየሄድን እየሄዱ ያሉ በጣም በርካታ እህት ወንድሞች እንዳሉ እየተመለከተ ነው። ማህበራዊ ድረገጽ ላይ የምንመለከታቸው ነገሮች እጅጉን የሚያስደነግጡ፣ እጅጉን የሚያስፈሩ እየሆኑ መጥቷል። በተለይም ደግሞ ከዚህ ከራስን ከማጥፋት ጋር በተያያዘ ራስን ማጥፋት እጅጉን ቀላል እየሆነና እየመሰለን መጥቷል። ነገር ግን ፍጻሜው ወይም ደግሞ የራስን የማጥፋት ውጤቱ መጨረሻው ፈጽሞ አስከፊ እንደሆነ የተገነዘብንም አይመስለኝም። ከዚህ ጋር በተያያዘ በእርግጥ ብዙ ፈተና በብዙ ፈተና ብንከበብ በብዙ ተስፋ መቁረጥ ውስጥ ብንገኝም ግን ይህንን ትምህርት ይህንን የተስፋ ቃል ደግሞ መመልከት እንዳለብን የሚያሳይ አንድ ትምህርት አንድ የማጽናኛ መልእክት ቪዲዮ ላስመለክታችሁ ነው። እስኪ ቪዲዮ እንመልከትና ከዚያም ተመለሰን ሀሳባችንን የምንለዋወጥ ይሆናል። እጅግ አስፈሪና አሳሳቢ ጉዳይ ልነግራችሁን የመጣሁት በዚህ ሁለት ሶስት ሳምንት ውስጥ እጅግ በጣም ብዙ መልእክቶች በቲክታክ፣ በኢንስታግራም፣ በቴሌግራም እየተላክልኝ ነው የሚገኘው። በተለይ በዚህ በቲክቶክ ፕላትፎርም ላይ በጣም ብዙ መልእክቶች እየደረሱ ነው የሚገኙት። ብዙ እህቶችና ወንድሞች ከዚህ መልእክት ሊማሩ ስለሚገባ ስክሪናችሁን በደንብ በመጫን ሴንድ ሴንድ የሚል ሲመጣላችሁ በመንካት ሼር አድርጉት፣ በደንብ ሪፖስት አድርጉት፣ ኮፒ ሊንክ ይደረጋ አካውንታችን ጥሩ ስላልሆነ ማለት ነው እንግዲህ በነዚህ ሁለት ሶስት ሳምንት ውስጥ ከሚላኩልኝ መልእክቶች አብዛኞቹ በሚባል ደረጃ እህቶች ናቸው የሚልኩት። እንግዲህ እህቶች የሚልኩልኝ መልእክቶች መካከል በብዛት በሚባል ደረጃ ራሳችንን ልናጠፋ ነው፣ ራሳችንን ማጥፋት እንፈልጋለን የሚሉ ብዙ መልእክቶች እየደረሱኝ ነው የሚገኙት፣ እጅግ በጣም በሚያስፈራ መልኩ ማለት ነው። በዚህ ላይ አስረግጬ መናገር የምፈልገው ማሽሞን ሆን በሌለው በመቀባት በሌለው አስተምህሮ ራሳቸውን የሚያጠፉ ሰዎች ወይም ራሱን ያጠፋ ሰው የእግዚአብሔርን መንግሥት ሊወርስ አይችልም። ራስም ያጠፋ ሰው በቤተክርስቲያናችን አስተምህሮ ፍርዱ የሚሆነው ሲኦል ነው ማለት ነው። ከእግዚአብሔር መንግሥት ይወጣል ማለት ነው። ስለዚህ ሰዎች ራሳቸውን ሲያጠፉ ከእግዚአብሔር መንግሥት እየተለዩ ነው ማለት ነው። እንግዲህ ከምሰማቸው ሰዎች መካከል ምክንያቱ ምንድን ነው? ራሳችሁን ለማጥፋት የሚያደርጋችሁ ምክንያት ምንድ ነው? ተብሎ ሲጠየቁ ሁሉም የሚመልሱ ሶስት ጉዳዮች አሉ። አንደኛ ፍቅረኛ ከርቶኛል የሚል ነው። ሁለተኛ የሚወደኝ ሰው የለም ነው። ሶስተኛ የምቆጥረው ገንዘብ ድቃቂ ሳንቲም የለኝም፣ ሀብታም አይደለሁም፣ የምፈልገውን አልገዛውም፣ የምፈልገውን አይነት ህይወት እየኖርኩ አይደለም የሚል ሀሳብ የሚያነሱ ሰዎች ደግሞ አሉ። የመጀመሪያውና ዋነኛው እንግዲህ መሳይም አቻም ተወዳዳሪም የሌለው ፍቅር የእግዚአብሔር ፍቅር ነው። ሰዎች በምድር ላይ ሲኖሩ ይፋቀራሉ፣ ይለያያሉ። ሰዎች ታምነው የሚኖሩ አሉ፣ እንዲሁም ደግሞ የማይታመኑ አሉ። ግን ይሄ አለመታመና መለየታቸው ወደ ሞት የሚያደርግ ነው ወይ ራስን የሚያስጠፋ ነው ወይ ከእግዚአብሔር መንግስት የሚያወጣ መሆን አለበት ወይ ነው ከእግዚአብሔር ፍቅር። በነገራችን ላይ እኔ አፍቅሬ ከርቶኛል ብላችሁ ራሳችሁን ስታጠፉ ከእግዚአብሔር ፍቅር የሚበልጠው የእሱ ፍቅር ነው እያላችሁ ነው። ስለዚህ እግዚአብሔር መንግስት የምታፈቅሩ ከሆነ እግዚአብሔርን መንግስት የምትጠባበቁ ከሆነ በምድር ላይ ተሰፍተን አንኖርም እኛ የምንኖረው በጣም ብዙዎቻችን የረሳነው ሰላሳ አርባ ዓመት ነው የምንኖረው። ከዛ ውጪ የምንኖረው ህይወት የሰማዩን ህይወት ነው የምንኖረው። እኛ እኮ ክርስቲያኖች ነን። ነጭ ልብስ ለብሰን የዘንባባ ዝልጣፍ ይዘን አክሊልን ደፍተን ታርደሃልና ምስጋና ይገባሃል እያልን ልናመሰግን የምንጠባበቅ ርስት መንግስተ ሰማያትን ለመውረስ ክርስቶስን ለማምለክ የምንዘጋጅ ዛሬም በመድር ሳለን ይሄንን የምናደርግ ነገብ ደግሞ ይሄው ዘመን ጊዜ የማይቆጠርለት እስከዚህ የማይባለውን ህይወት ደግሞ ከእርሱ ጋር ለመኖር የተዘጋጀን ሰዎች ነ ስለዚህ፣ በምድር ላይ የሆኑ ነገሮች በህይወታችን ሲያልፉ ሮጠን ራሳችንን ለማጥፋት ሮጠን ራሳችንን ለማግለል የምናደርገው ነገር ዋጋ የሚያስከፍለን ነው የሚሆነው። ዋጋው ደግሞ በምድር ላይ ያለ የምንጸጸትበት ብቻ አይደለም፣ እግዚአብሔርን መንግስት የሚያሳጣም ጭምር ነው ማለት ነው። በሁለተኛ ደረጃ የሚነሱ ሰዎች ቅድም እንዳልኩት ነው፣ የሚወደኝ ሰው የለም በዓለም ላይ ያለ ከስምንት ቢሊዮን የሚጠጋ ህዝብ አለ ወደዳችሁም የሚጨምርላችሁ ነገር የለም፣ አልወደዳችሁም የሚቀንስባችሁ ነገር የለም። ወዷችሁ አፍቅሯችሁ የፈጠራችሁ እግዚአብሔር አለ። እሱ ስለሚወዳችሁ ብቻ ሙሉዎች ናቸው። በቃ ይሄ ሊሰማችሁ ይገባል። ስለዚህ የተወደዳችሁት በእግዚአብሔር ነውና ሙሉዎች መሆን አለባቸው ሰዎች። ወደዷችሁም አልወደዷችሁም፣ ሰዎች አከበሯችሁም አላከበራችሁም የፈጠራችሁ እግዚአብሔር አክብሮ ወዶ ትጠቅማላችሁ ብሎ ስለሆነ ሁልጊዜ እሱን በማሰብ መኖር ያስፈልጋል ማለት ነው። በሶስተኛ ደረጃ የምንቆጥረው ገንዘብ የለንም፣ ሀብት ንብረት የለንም። አሁን ቅድም እንዳልኩት ነው፣ በምድር ላይ ተሰፍተን አይደለም የምንኖረው እኛ። በጣም ሰላሳ አርባ ዓመት ከኖርን በኋላ የምንሄደው ወደ ዘላለማዊ መንግስት ነው። የምንኖረው ለዚህ ህይወት ነው። በቃ ዘመናችን የተሰጠንን ድህነት እያጣጣምን ጽድቅን እየሰራን በበረከት እየተመላለስን ቤተክርስቲያናችን እየተሳለምን ስጋው ደሙን እየበላን እየጠጣን ክርስቶስን የምንጠብቅ ማራናታ፣ ያን ክርስቶስ ናፍቀህናል የምንል ህዝቦች እንጂ ተስፋ እንደሌለው ተስፋ እንዳልተሰጠን ራሳችንን ለማጥፋት የምንሯሯጥ ህዝቦች ደግሞ መሆን የለብንም ማለት ነው። ስለ ንብረት ገንዘብ፣ ሀብት፣ ወርቅ ሁሉ ጠፊዎች ናቸው። ማንም ሰው በሀብትና በንብረት ተጎናጽፎ ይዞት ተሸክሞት ሄደ የለም። ሁሉም የሚገባው ሶስት ክንድ ወደሚርቀው ጉድጓድ ነው። ይሄ ሶስት ክንድ ወደሚርቀው ጉድጓድ ሁላችንም ስለምንገባ፣ ተጠንቅቀን ስለ ክርስቶስ መንግስት እያሰብን፣ ምንም ነገር በምድር ላይ ያልፋል። የሚሆነውም ቢሆን 30፣ 40፣ 50 ዓመት ነው። ከዛ በኋላ የምትፈልጉት ነገር ሁሉ ትታችሁ ትሄዳላችሁ። የሚጠብቃችሁ የእግዚአብሔር መንግስት ነው፣ ክብር ነው፣ በሰማይ ያለ ትልቅ ደስታ ነው። ወደ ራቻ መሳይ የሌለው ክብር አለ በዛ በሰማይ። ስለዚህ ያንን ነገር ማሰብ ያንን ነገር ማለም ያስፈላጊ ነው ማለት ነው። እህቶች፣ ወንድሞች በዚህ ሐሳብ ውስጥ ያላችሁ ሰዎች በምድር ተሰፍታችሁ ስለምትኖሩ ነው። በቃ የናንተ ፍጻሜ ምድር ላይ ብቻ ስለሚመስላችሁ ነው። ከሞት በኋላ በጣም ህይወት አለን እኮ ትልቅ ህይወታችንም፣ ከሞት በኋላ ያለው ህይወታችን ነው። ረፍታችን ከሞት በኋላ ያለው ነው። ቅድስና ክብር የምናገኝበት በሰማያት ተሰብስበን ከመላእክት ጋር እግዚአብሔርን የምናመሰግንበት የምናመልክበት ህብረት እኮ ይጠብቀናል። እኛ የምንሰራው እኛ የምን ኖሮ ለዚህ ብቻ መሆን አለበት። በምድር ላይ የምናገኘውን አግኝተን የምንበላውን በልተን የምንጠጣውን ጠጥተን ለትንሽ ጉዳዮች ውስጥ ኖረን እናልፋለን። ሀሳባችን ልባችን በሰፊው ማወቅ ያለበት የእግዚአብሔርን መንግስት ነው። ስለዚህ እህቶችና ወንድሞች የደከማችሁ ካላችሁ ድካም የለም አይደለም። በንስሐ እየተመላለሳችሁ እግዚአብሔር መንፈስ ቅዱስ እንዲያገዛችሁ እየተማጸናችሁ በቤተክርስቲያን እየተመላለሳችሁ መኖርን ምረጡ። እህቶቼ ወንድሞቼ ለሚያልፍ ጊዜ፣ ለሚያልፍ ዘመን፣ ለሚያልፍ ሰዓትና ወራት እንዲያጥቻለሁ ብላችሁ ከእግዚአብሔር መንግስት አትለየው። ላለውኝ ሁላችሁንም እወዳችኋለሁ። እግዚአብሔር ይጠብቃችሁ። እንግዲህ በዓለም ላይ ስንኖር ፈተናዎች እንዳሉ እንደሚታወቁ ማስቀድመን ተመልክተናል። እንዲሁም ደግሞ በዚሁ ትምህርት ላይም መረዳት እንችላለን። በዚያ ላይም ደግሞ የደረሰብን ወይም ደግሞ የደረሰባችሁ እናንተ በደንብ ታውቁታላችሁ ብዬም አስባለሁኝ እና ነገር ግን ለሁሉ ለሁሉ ራስን ማጥፋት መፍትሄም እንዳልሆነ መገንዘብና መረዳት ይገባናል። ይህንን የምንልበት ምክንያት ምንድን ነው? ያው በቪዲዮም ተመልክታችሁታል። ብዙ ነገር እንዳገኛችሁበትም ተስፋ አደርጋለሁ። ነገር ግን እንደ ተጨማሪነት እኛ የራሳችን እንዳልሆንን በደሙ እንደተገዛን በአምላካችን ደም እንደተገዛንም እንደዚሁ መረዳት ይገባናል። ራሳችን ላይ ስልጣን እንደሌለን የኛ የመኖርና ያለመኖር ጉዳይም በእኛ ፍላጎት ላይ የተመሰረተ እንዳልሆነ መገንዘብ ይገባናል ማለት ነው። እንደዛ የምናርቅ ከሆነ ራሳችን ላይ የምንወስን ከሆነ ግን እኛ ከፈጣሪያችን የተሻልን ነን ብለን እንደምናምንና እንደዚህ አይነት አስተሳሰብ ውስጥ እየገባን እንደሆነም እንደዚሁ መገንዘብ ይገባናል ማለት ነው። እንደ አንድ አማኝ እንደ አንድ ኦርቶዶክሳዊ ይህን ነገር በደንብ ልናሰላስለው ልንረዳውም እንደሚገባ በዚሁ ለማስተላለፍ እንወዳለን። እስኪ በዚህ ጉዳይ ጋ እናንተም የገጠማችሁ እንዲሁም ደግሞ በማህበራዊ ሚዲያው ላይ ከሚስተዋሉ እንደነዚህ አይነት ክፍተቶችና መረጃዎች ተነስታችሁ ሀሳባችሁን እንድታስቀምጡልን እንጋብዛችኋለን። ወደ ሌላው መረጃችን እናልፋለን። ከሰሞኑ ከወጡት መረጃዎች መነጋገሪያ ከነበሩት ጉዳዮች መካከል አንደኛው ደግሞ የእፎይ ጉዳይ ነው። እፎይ እንግዲህ የእስር ማዘዣ ደብዳቤ እንደ እንደተላከለት የሚያሳዩ መረጃዎችም እየወጡ ይገኛሉ። መረጃችንን ከዛ አበሻ ላይ አግኝተናል። እስኪ መረጃውን እንስማው። እፎይ በመባል ራሱን የሚጠራ ቲክታከር ሰሞኑን በእስልምና እምነት ተከታዮችና በነቢዩ መሐመድ ጉዳይ ላይ የተናገረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሃይማኖታችን ላይ ተሳልቋል እንደዚህም ሃይማኖታችንን አዋርዷል ተሳድቧል በሚል ለአዲስ አበባ ፖሊስ ክስ መመስረቷን ሽየ ዘሀበሻ ምንጮች ገልጸዋል። ይህን ተከትሎ የተለያዩ ማስረጃዎችን ለአዲስ አበባ ፖሊስ እንደቀረበለት ሰምተናል። ፖሊስም ይህንን ማስረጃዎች ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከተረከበ በኋላ በአሁን ሰዓት ላይ የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። የፖሊስ ምንጮቻችን እንደገለጹት በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና እነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አዋርዷል በሚል የተከሰሰ ኮሜዲያን ልጅ ያሬድ ለወራት ታስሮ መለቀቁ የሚታወቅ ነው። እንደሚታወቀው በእኛ ዘመን ላይ ከምንመለከታቸው ነገሮች ማህበራዊ ሚዲያ ላይ በደንብ ከምናስተውላቸው ነገሮች መካከል አንደኛ እንግዲህ ቅዱሳን ላይ የሚነሱ ተቃውሞዎች ቅዱሳንን ዝቅ ከክብራቸው ዝቅ ለማድረግ የሚደረጉ ጥረቶችን እንመለከታለን። መቤታችን ቅድስት ድንግል ማርያምን እንዲሁም ደግሞ ሌሎች ቅዱሳንን እንደዚሁ ዝቅ ለማድረግ የሚደረጉ ርቀቶችን ጥረቶችን እንመለከታለን። ለዚህም ዲያቆን መምህራችን ዲያቆን ሄኖክ ሃይሌ ጥሩ ምላሽን የሰጠም ይመስላል እግዚአብሔር እነኚህ ቅዱሳን ሲመሰገኑ እነኚህን ቅዱሳን ስናመሰግናቸው የሚበሳጭ አምላክ አይደለም። ምክንያቱም የመረጣቸው እሱ ራሱ ስለሆነ፣ ለዚያ ክብር ያበቃቸው እርሱ ራሱ ስለሆነ፣ ይልቁንም ደስ ይሰኛል። እንዲሁም ደግሞ ምንም የምናጎለው ነገር እንደሌለም ያውቃል። በሚል ርዕስና በሚል ምልከታ ጥሩ ትምህርትን ምላሽንም ሰጥቶበታል። እስኪ እንመልከት። እሱንም እግዚአብሔር እንደኛ አይነት ኢጎ ያለበት ይመስሏል። አንዳንድ ሰው ማለት የሚበሳጭ ሌላው ሲመሰገን ልበሳጮኛ፣ ያውቃል። በነገራችን ቅዱሳኑ ሲመሰገኑ ሲከበሩ እየቆጠረ የሚበሳጭ አሁን ደግሞ ገሌና መሰገኑ ዛሬ ደግሞ እኔም መቼ ነው የሚል አይነት ሰዓሊ ስዕሉ ሲመሰገን ይናደዳል። እኔ እንትታችሁ አሁን እስቲ እንደው ይህን ስዕል ይላል። አይደለም የፀሐይ ክብር አንድ ነው ብሉስ፣ የጨረቃም ክብር ሌላ ነው፣ ከኮከብ ኮከብ ክብሩ ይለያል። አሁን እኔ ጨረቃ አታምሪም ስላችሁ ከፀሐይ አትበልጥም ይባላል ይባላል አይባልም እና ደሙም ይፈላሰዋል ስለ ጨረቃ ስታወራ ከፀሐይ አትበልጥም አይባል። ቅዱሳንስ ስታነሳ ከእግዚአብሔር ይበልጣሉ እንዴ? ማናደ አይበልጡም። የቅዱሳን ብርሃናቸው ማን ነው የታወቀ ነው። ይሄን እንነጋገር ግን፣ አንዳንዴ አንዴ ስለ ጨረቃ ሲወራ መረበሽ ያለበትም ስለ ከዋክብት አሁን የኮከባ አመረም ሲባል ከፀሐይ ይበልጣል አይባል። ክርስቲያናዊ ሕይወት ምን ይመስላል ወይም ደግሞ ምን ማለት ነው የሚለውንም እስኪ እንመልከት። ምናልባት በዚህ ዘመን ክርስቲያናዊ ሕይወት ላልገባን ወይም ደግሞ ክርስቲያናዊት ምን አይነት ሕይወት ነው ብለን ለምንጠይቅ ክርስቲያናዊ በጣም ከባድ ሕይወት ነው ብለን ለምናስብ፣ ምናልባት መምህራችን ጥሩ ምላሽን ሳይሰጡ የቀሩ አይመስለኝም። እስኪ እንመልከት ቪዲዮን። ክርስትና የሰከነ መንፈሳዊ ሰብዕና ነው። እርግጥ ያለ ማንነት በማዳመጥ የተሞላ ማርያማዊ መንፈሳዊ መሻት እንደ ማርያም ያለ አርምሞን ገንዘብ አርምሞ ነው ክርስትና። ናጥሪ እንከ አርምሞ ወይ ውሃተ ከመማርያም ይላል እስመወደሳ እግዚ በወንጌል ማርያም ሳሬት መክፈል ተሰናየ ዘእያ ይድዋ እንደ ማርያም ያለ አርምሞና ትዕግሥትን ገንዘብ እናድርግ። ማርያምስ የማይቀሟትን በጎ ወድልን መረጠች ብሎ ጌታ በወንጌል አመስግኗታል። የሚያስመሰግን ሰብና ረጋ ብሎ መስማት ነው። ራሳችንን ጻድቅ ካደረግን ኪሳራ ነው። ከበሮ መምታት ስለቻልን ገነት ገባን ማለት አይደለም። አሁን እነዚህ ካሜራማኖች እዚህ ጋር ተቀምጠዋል። ጠቅላላ ወንጌል ለመስማት የተዘጋጁ ካሉ አስተላላፊ ብቻ ከሆኑ ከሞባይሉና ከኢንተርኔቱ ያለሱ ናቸው። ጉዛን ናቸው። በኔትወርክ ነው የሚሰሩት። የሉም። ለመንግሥተ ሰማያት የሉም። ለነሱም ያስፈልጋቸዋል። መስማት አለባቸው። የሚዘምሩት ልጆች ዘምረዋል። ወንጌል ለመስማት ጆሮቸው በቃ ነው። ዘምር በቅቻለሁ ካሉ ማስተላለፍ ከዚህ ከማይኩ እኩል ናቸው። ማይኩ ነው የጮኸው እነሱ አይደሉም። ከመኪና ያነሰ ማንነት ያላቸው ሰዎች አሉ። ገዳም ይሄዳሉ። የአዲስ አበባ ፍትፍት ተሸክመው ሲመለሱ መንገድ ላይ ዛፍ ስር ይበላሉ። ከዛ ከዛ ገዳም የሚያገኙት ነገር የለም። አንዳንዶቹ ሲሄዱ ይጠማቸዋል። ገዳም ውስጥ ከሚደርሱ ሃይላንዱንም ውሃውንም ብስኩቱንም ኩኪሱንም እየበሉ ሲደርሱ ከበር ተሳልሞ ይመለሳሉ። ደርሶ መልስ ነው። ከጎማው እኩል ናቸው። ጎማው እንኳን አቧራውን ይዞ ይመጣል። አንዳንድ ሰዎች አሉ፣ ሰውነታቸው ተገኝቶ እግዚአብሔር ቤት ውስጥ ነፍሳቸው የሌለች። መድኃኔ ዓለም ልብ ይስጠን ለሁላችንም። ስለዚህ እግዚአብሔር ለሁላችንም ያስፈልጋል። አያስፈልግም። ጽድቅ ማለት እግዚአብሔር ያስፈልገኛል ብሎ በእግዚአብሔር አሰራር ለማመን ራሱን ማዘጋጀት ነው። የተወደዳችሁ ውድ ቤተሰቦቻችን እንግዲህ የዛሬው መረጃዎቻችን እንዲሁም ደግሞ ለነፍሳችን ረፍስን የሚሰጥ የአባቶቻችን የመምህራኖቻችን ትምህርትና መልእክት ወደ እናንተ ለማድረስ የወደር ነው የዛሬው ይሄ ይመስላል። እንግዲህ በቆይታችን በብዙ ደስ እንደተሰኛችሁ አዳዲስ ነገሮች እንዳገኛችሁና በብዙም እንዳተረፋችሁበት ተስፋ እናደርጋለን። እናንተ ደስ የተሰኛችሁበትን እናንተ የተጠቀማችሁበትን ትምህርትና መረጃ ደግሞ ለሌሎችም ማጋራት ያስፈልጋል። ሌሎችም እንደ እናንተ እንዲጠቀሙበት አዳዲስ ነገሮችን እንዲጨምሩና እንዲያውቁ ማጋራት ያስፈልጋል። ላይክ እና ሼር አድርጉ። ሀሳባችሁንም በተመለከታችሁት ቪዲዮና እንዲሁም ደግሞ መረጃዎች፣ ትምህርቶች ዙሪያ እንድታስቀምጡልን እንፈልጋለን። ሀሳባችሁን አስቀምጡልን። በሌሎች በአዳዲስ መረጃዎች በአዳዲስ በአባቶቻችንና ና በመምህራኖቻችን ትምህርት ዳግም እስከምንገኝ ድረስ ለዛሬው እዚህ ጋር ለማውጣት ወደድ ወደድን